ሙ ቺቺንያ የሚባለው ሰፈር እዚህ ነው? አዎ እዚህ ነው። ደስ ሚል ሰፈር። አንቺ ሰፈር ነሽ? አዎ እዚህ ሰፈር ነኝ። ምንድን ነው? አይ በቃ ምን ነው? ቀብድ የቀረውን ደግሞ

እማዬ ሀያ ዓመት ከአንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደኩት። ስለዚህ አሁን ከአንቺ ጋር እዚህ ቤት ልኑር። እዚህ ከኔ ጋር አትኑር። ለምን ማየ? እኔ እኮ በጣም እኔ ናፈቅሽኝ። አንቺ አልናፈቅሽም እንዴ? ማ አንተ አልናፈቀኝ አችፋጤ። ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። የእኔ ኮ ጫካውስ ስለጠልሽኝ አልተቀየንኩሽም ይቅር ብዬሽ እሺ። አቤ ደግሞ ምን አባቱ ነው የሚለኝ። ለነገሩ እኔ ጥፋተኛ ጫካውስ ከማስቀምጠው ገደሉ ሱ ጨምሮ ኖር ይሄን አይተርፍም ነበር። ና እስኪ ና፣ እዛ ገደሉ ጋር ማዋራ ነገር አለ ና ጤና ይስጥልኝ። ሳት አደጋ ነው ምልርደው። ሄሎ፣ ሳት አደጋ? ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናቸው? ኧረ ድረሱልን፣ ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው አሁኑ እና እሳቱ ሁሉ አጥፉልን። ምን ማለት ነው? እኛ እየተቃጠለ እናንተ ለአንድ መታወቂያ አርባ ጊዜ። ግን በጣም ባለጌ ናቸው። በጣም ባለጌ ስድ፣ የመጨረሻ ነው።

ቤት ያውት ግን አሪፍ ነበር። አረ የለም የለም፣ እንደዚህ እንደዚህ፣ አይ እንደዚህ አይነት ሰራ የለም። አዎ አዎ፣ ምንድን ነው ፈረንጅ፣ ለዛ አይነት ፈረንጅ አለ እንዴ? ምን ጤና ይስጥልኝ። መብራት አይደል? ጤና ይስጥልኝ። ይሄው መብራቱ ጧት ሁለት ሰዓት የጠፋ እስካሁን እስከ ስድስት ሰዓት ድረስ አልመጣም። ቆይ ስድስት ሰዓት ተኩል ነው። ከሥራ ምን ወጣው። ጤና ይስጥልኝ። መብራት አይደል? ጤና ይስጥልኝ። እኔ የምለው አርብ ቀን መብራት የምታጠፉት ነገር ምን የሚሉት ነው? ዘ ብላክ ፍራይዴ? ጤና ይስጥልኝ። መብራት አይደል? ጤና ይስጥልኝ። እኔና ባሌ ስቶቭ ለኩሰን ስጋ ጠብሰን ልንበላ ስንል መብራቱ ጠፋ። ቤት ውስጥ አዋዜ የለም አለ። እኔ የምለው መብራት የምታጠፉበት ምክንያት አሳጥራችሁ ንገሩኝ። አሳጥራችሁ ጉቦ ፈልገን ሰላም ነው ብራዘር። እሺ ሰላም ነው። በዘመድ ነው እዚህ ፋርማሲ የገባው ምናምን የሚሉት እውነት ነው እንዴ? ውሸት ነው እዚህ ከካም ዋርተኛ ወረኛ ሰፈር የሚወራው እንዳታመን። እሺ ይህቺ መድኃኒት ትኖራለች እስኪ፣ ትኖራለች እስኪ፣ ገብተሽ ፈለግ ፈለግ አድርገት። ሰላም ነኝ። ኧረ ውበትህ! ሰላም ነኝ ቆንጆ። ጡቴ ላይ ሽፍታ ወጥቶብኝ ነበር። እስኪ አሳይ እ ማለቴ ቆይ። ሄሎ ዶክተር። አቤት። እዚህ የሆነች ልጅ ሰውነቷ ላይ ሽፍታ ወጥቶባት ነበር፣ ምን ላርግላት? ሽፍታ የወጣባት ቦታ ላይ በቫዝሊን በደንብ ይሽላት። ወንድም የቡጉር መድኃኒት አለ እንዴ? ሰውነቴ ቡጉር በቡጉር ሆነ። ፋርማሲ እኮ የቡጉር መድኃኒት የለም። እና እና ያለው ቺቺንያ አውቶ ስቻለው ማለት አንተ ነህ? አሁን እኔ በቁጥጥር ስር ሁለዋል ላል ምን አጠፈው? ለወይዘሮ በቀሉ ምን አይነት ኪኒን ነው የሰጣት? ማለት የራስ እንዳት ኪኒን ስጠኝ ስጠኝ። ሰጣት ታዲያ። ቪያግራ እኮ ነው የሰጣት። ቪያግራ ነው እንዴ? እሱን ጣቢያ ወስጄ ሳስሁት ታውቀዋለህ። ና። እሺ፣ የቤተሰብ ጨዋታ ነው የዛሬው። እንግዳችን ደግሞ ጋሽ በቄ እሺ የመጀመሪያው ጥያቄ የመብራት ኃይል ሰራተኛና የውሃ ልማት ሰራተኛ ቢጋቡ ምን ይባላል? ያው ምን ይባላል? ክፉ ለክፉ አብሮ ከነፉ። አዲስ አበባ ውስጥ ያለ ምርጥ መዝናኛ ቦታ ጥራ። ቺቺንያ። በዚህ ሰዓት በጣም የሚያስቀን ኮሜዲያን ጥራ። ኮሜዲያን ብርሃኑ ነጋ። ብዙ ጊዜ ከልጆችና ከልጅ ልጆች ማንን ነው የምታጫውተው? ኧረ እኔ ምን አገባኝ፣ እብድነህ እንደ ማለት። እኔ ቺክ ነው የማጫውተው። ጉድ ሞርኒንግ ክላስ። ኦራይት፣ ዛሬ የምንማረው ስለ ቨርብስ ነው አንተ ድንዬ ነውጣ። እኔ እና አንተን ነው አንተን ነው። ኧረ እራስህን ነው እያያለሁ። አንተ አንተ ነውጣ እኮ ነው የምልህ። አንተን እኮ ነው እያያለሁ፣ እኔን አይደለም። እባክህ አንተኛው አንተኛውን ነው። እኔን ነው እሱ ነው። እባክህ እራስህን ነው። ይኸው አንተን እኮ ነው እያያለሁ። አትወጣም? መጥቼ በዚህ ዐይነት ሰፈር ስልህ ትወጣለህ። እንደ ቲቸር እኔን ነው እንደ እና ማንን ነው? እዚያ ታች ነበር እያየ የነበሩ ሃይዳድ ምን ሆነ ነው? አንዱ አረጅኛ ክፍል በጥፊ መታችኝ። እንዴት ጉርዱ አቂጣ ወስቶ ሳወጣላት ዞራ በጥፊ መታችኝ። አንተ ምን ሆነ ነው እንደዚህ ኮይ ደረገ እንዴ? ዞራ በጥፊ ነው የሚሉክ። ሁለተኛ እንደዚህ እንዳታረክ አራኔ። ሁለተኛ ላውጣላትም። the next day ዛሬ ደሞ ምን ሆንክ ዛሬ? ማጭሪ በጥፊ መታችኝ። ለምን? ጉርዱ ሲገባባት ጓደኛ ያወጣላት፣ ጓደኛ ያውጣላት፣ ካሪያን መታች። እሱን እንዳመጣው ብዬ መልሼ ሰውተፈው ሀገሬን እንድሸጥል ነው እየጠየክኝ ያለ። ተረጋጋ። የሀገሪቷ ሚስጥር የያዘውን ሰነድ ከሰጠኝ የፈለግከውን ብር ክፍል አለ እኮ ነው የሀገሬን በገንዘብ ልሸጥ። ገንዘብ ሁሉ ነገር የሚገዛ ይመስላል። በገንዘብ የማይገዛ ምን አለ? ሰብአዊነትን በገንዘብ ልገዛ አችልም። የሀገር ፍቅርን ለራስ መታመንን። እሱ እሱን ሰነድ ከሰጠኝ አሁን ሁሉ መቶች ይሰጣል። በጭራሽ አላረጉም። እሺ ሁለት መቶ ይሰጣል። በጭራሽ ሶስት መቶ ይሰጣል። በጭራሽ እሺ አምስት መቶ ይሰጣል ዶላር ብር። በጭራሽ